አትናገሩ። ስትናገሩ ይሰማል መንፈስ ከአፍ የወጣ አፋፍ የሚባለው ይሄ ነው። ሙዋርት ሆኖ ይሰማል። በልብ ያዙት። አንደኛ ስትጸልዩ፣ እግዚአብሔር ሆይ ወይም ድንግል ማርያም ወይ መላእክት ቅዱሳን ሆይ፣ እኔ የማስበውን ሐሳብ መንፈስ እንዳይሰማ ልቤ ውስጥ ያለውን ሐሳብና መዝገብ መንፈስ እንዳያውቀው ዝጋልኝ፣ እኔና መንፈስ ቅዱስ፣ እኔና መላእክት፣ እኔና ቅዱሳን ብቻ እናውራ፣ የኔን የልብ ሐሳብ ካላወራሁ በስተቀር መንፈስ እንዳይሰማ አድርግልኝ፣ በአወራም እንኳን ሙዋርት በእኔ ላይ እንዳይሰራ ብላችሁ ጸልዩ ምለው ለዚህ ነው። ልጁ ቀድሞ የመናገር ባህሪ ያለው እንደዚህ ነው። ማድረገው እያለ ሲያወራ ያው ቀድሞ ሰምቷል። አጅሪው ግቢ ውስጥ እንደሚያገሳ አንበሳ በዙራችሁ ይሽከረከራል። አንበሳ የተባለው ኃይለኛነቱን ለማሳየት ነው። ዲያብሎስ ሊውጣችሁ እንደሚያገሳ አንበሳ በዙራችሁ ይሽከረከራል ሲል ወጣ ገባ የሚባል መንፈስ አለ። ይገባል፣ አበላሽቶ ይወጣል። እናትየው ላይ ግብት ይልና ጅንን ያረጋቸውና ብልሽሽት አድርጎ ተመልሶ ይወጣል። ይሄው መንፈስ ደግሞ ልጁ ላይ ሆኖ ምን ያደርግ ነበረ ማሽን እንዲቃጠል ግብት ብሎ ማሽኑን ያቃጥልበትና ከወጣ በኋላ መንፈሱ ልጁ ይጸጸታል፣ ይናደዳል። ይበበቃ ተበላሸብኝ፣ አባረረኝ፣ ካሁን ካሁን ተነቃ ብሎ ይሳቀቃል ማለት ነው። ይሄ ጥፋት ካጠፋን በኋላ ጸጸት የሚሰማን ወጣ ገባ የሚባል መንፈስ ያሰራን ነው። ወጣ ገባ የሚባል መንፈስ ብዙ ጊዜ ባህሪው ፈሪ ነው፣ እያዛለሁ የሚል ሰውየውን ይፈራዋል። ይሄ ያረፈበትን ሰውዬ ወይ እናንተን ሊሆን ይችላል ስለሚፈራችሁ ሽንት ቤት ቆሻሻ ወይም የቆሸሸ ልብስ ከጓሮ አተላ የሚደፋበት ቡና ምናም የሚደፋበት ቦታ ላይ ይቀመጠና ከዛ ጥፋት ሊያጠፋ ሲል ሰዓቷ ስትደርስ፣ የግብር ሰዓቱ ስትደርስ ይገባና አበላሽቶ ይወጣል። አና አባልቶ ባልቶ ይወጣል ተመልሶ፣ ወይም የሆነ ነገር አቃጥሎ ቴሌቪዥን ይሻል አበላሽቶ ተመልሶ ይወጣል ማለት ነው። ይህንን ደጋግሜ ተናገር ያለውና መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው፣ መዝሙረ ዳዊትን የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸው አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን ሶስት ጊዜ አራት ጊዜ የሚጸልዩት ነበሩ። ሰባት ጊዜ የሚጸልዩት አባቶች ነበሩ ሙሉ ሙሉ መቶ ሃምሳውንም መዝሙር እኮ ነው እየሰሩ ጸሎት ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው እንዴ? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከመቼ ነው ዝም የምትለን። ሁሉንም እኮ ያዝኩ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ አንዴ ነፍስን ሆኖ አንዴ ስጋን ሆኖ አንዴ መንፈስን ሆኖ አንዴ ህዝብን ሆኖ ይጸልያል ሁሉንም የሚያማከል እኮ ነው መዝሙረ ዳዊት ቤተሰቦች እና የዛር መንፈስ ወገቡን የሚመታበት ጸሎት ነው እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመድ እስቲ አርጋኖንና መዝሙረ ዳዊት ቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኑን አለ በሳምንት አንድ ቀን መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ ከቻላችሁ ሶስት ንጉስ እስከ መዝሙር 30 ድረስ ማለት ነው። ሶስት ንጉስ ማለት አንድ ንጉስ 10 ምዕራፍ አውርድ የሚይዘው 10 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። የተሰደዳችሁ ወንዶችም ሴቶችም አጠቃላይ፣ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቪ ያደርጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አርጉ፣ ራሳችሁን ምንድን ነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው? ከእናንተ ጋር የተጣላች ጎረቤት አለች። የእውነት በጣም ብዙ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ፣ ገጠመኝ ላይ አቅርቤያለሁ ከዚህ በፊት፣ አሪፍ ሆኖ ሲማሩላቸው የእኔ ልጆች ዱርዬ እየሆነ የማን ይቀራል? የእሷ ልጆች ብን አድርጌ ነው የማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራን ከርት የሚያጠፉ አሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይሞ ይራራቃሉ ተደዋውለው ደግሞ እማዬ ናፈቅሽኝ ይባባላሉ ያለያያቸው አጅሬው ነው እና ምንድን ነው ምንድን ነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤ ስማይበረክተው ምክንያት ምንድን ነው ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳ ብትኖሩ ገንዘብን በአካውንታቸው ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ትኖራለች ምንድን ነው እንደዚህ አደረገኝ? ከአገሬ ሲወጣሁበት ዓላማ ምንድን ነው? እሺ ዓላማው ስደት ሆነ፣ የተሻለ ሕይወት ለመኖር ነው። የተሻለ ሕይወት የሚባለው ነገር ውስጥ ገብቻለሁ። ለምንድን ነው ከዚህ ኃጢያት መላቀቅ አቃተኝ? ይሄ ነገር ከማን የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን ታገኙታላችሁ። ከቤተሰብ ከማን እንደወርሳችሁ ታውቁታላችሁ። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ተወርሱታላችሁ። ከውሏችሁ ምንድን ነው የመህጎች መጸለይ፣ መንበርከክ፣ መንበርከክ፣ መስጠት፣ መስጠት፣ መቁረብ አደረክ የምን ህጎች አላችሁ? ሳይጣን እኮ በለጠ ከሰው የመህጎች መተት አለሁኝ። በቃ ምን የሌለው የለውም። አንተም እኮ መተትም የመህግ ነው። አይ ያኛው ያንተው በለጠ እኮ አይገርምም አንተው ደም ላይ አንተ በክርስትና የተጠራኸውን ግን የቀድሞ አባቶቻችንን መንፈሳዊ ኃይል እንዳትይስ ስለሚፈልግ እነሱን ለመበቀል አንተ አንተን የቀድሞ ዘራቸውን አጠፋው። ያኔ በአርበኝነት ዘመን ደግሞ የተወለደው የአባቶቹን ክብር፣ ሞገስ፣ ጸጋ እረ ጎራው እያለ ዝም ብሎ ዝም ብሎ በድፍኑ፣ በእምነቱም አይደለም፣ በመንፈሳዊነትም አይደለም፣ በባህል ብቻ እየፎከረ የእነሱን ድካም አያቅም፣ እንደው ዝም ብሎ ሲሸልል ሲሸልል ጠቋሩ ሁሉ ሸላ የሆነ በቃ አብሮት ቁጭ አለና እዚ ጋ ይፎክራል፣ እዚ ጋ እድሉን ይይዛል፣ እዚ ጋ ይማራል፣ እዚ ጭንቅላቱን ይሰርዛል። እዚህ ጋር ለእውቀት ይሮጣል። እሱ ውስጡ ስነ ልቦ ነውን ያጨልማል። አጥንተ አጥንተ አጥንተ ስትተኛ ጧት የለም ምንም የለም ውስጡ ገብቶ ሰርዞታል። እንቅልፍ ሲበዛ አንተ እንቅልፍ ላይ ስትሆን ሰይጣን ስራ ላይ ነው ብለዋል መምህር። እኔ ምን ይሻለኛል እንዳልጸልይ፣ በቃ ለሊት መጸለይ ትፈልጋለች ልጅቱ። ስራዋ የምትወጣው ለሊት ነው፣ ግን ለሊት ተነስታ ለሊት አይሆንም ደክማት ሊደክማታል ያደክማታለሁኝ ትተኛለች። እኔ እኮ ጌታ ሆይ ለአንተ መገዛት ፈልጋለሁ፣ ግን አልቻልኩም። አንተ ብዙ ውለታ ውለህልኛል። ይውልህ ላሳየ ጉዴን ጉዴን ላሳየ ስ ጉድን ላሳየ ይውልህ እነዚህ ሁሉ የሚጸለይላቸው ነው እንግዲህ ያሳየ ከመህጎች በኋላ የመጣ ነው። የመህግ ልጅ ነው። አያለቅስም። ተነስኩም አያለቅስም። በኋላ የመጣ ነው። በምን ጊዜ መጣ ነው? ቡዳው ሁለት ጊዜ አስወረድኩ። የዛር ቡዳው። አዎ አላወቀችም ነበር። ምንድን ነው እኔ እንደዚህ እንትን የሚለኝ ነገር ምንድን ነው? እግዚአብሔር ሁን በቃ በድየዋለሁ። የሰው ልጅ የማያስተውሉ ሁለት ነገሮች አሉ። ሲጸልዩ ጸሎታቸውና እነሱ አልተገናኙም። መጀመሪያ ምን አረግ፣ አስወረድኩት። ሁለቱን ልክ። በሶስተኛው ግን ለምንድን ነው እኔ እንደዚህ ሆንኩት? በቃ መምህር የሚሉትን ሰዓቱ አልገናኛለኝ። በቃ በየሰዓቱ መስገድ አልቻልኩም ብላ ሄደች። ጸለይች። ቅዱስ ገብርኤል ሰዓት ነበረ አስተምርሃል ገባሽ። ጸለይች እና አንተ ቅዱስ ገብርኤል ኬንታኪ ያለ ደግሞ እዚህ ገብርኤል፣ እባክህን ልጅ ትሰጣለህ ሲባል ሰምቻለሁኝ። እኔስ መቼም በእውነት አልተገኘውም። አንተ ግን አንተ ተአምር ትሰራለህና እባክህን ያለኝን ነገር መተህ አስወግደህ ልጅ ስጠኝ አለች። ወዲያው በሰዓት መብረቁ አነደደኝ እኔን አንተ የምታሰሩ ደውል? አዎ አነደደኝ፣ ከስዕል ወጥቶ እሷ እራሱ ደነገጠች። ወይ እኔ ምንድነው ጥፋት አጠፋሁኝ? በቃ አነጋገሬ ላይ ስህተት አለ ማለት ነው ብላ እሷን እስኪታወቃት ድረስ ነው። የቅዱስ ገብርኤል ልጅ ነው እንግዲህ ታደርገዋለህ። እሱ የማን ልጅ ነው? የቅዱስ ገብርኤል ልጅ ነው ማስወረድ አልቻልኩም። ወረድ ማሰብ ህሳንት እንደ መታሰብ ራሱ አይችልም ማሰብ ራሱ አልቻልኩም። ማሰብ ራሱ ኧረ በስመ አብ ህህ እንደዚህ የሚዋጣው መድኃኒት ራሱ አልዋጠችም። እግዚአብሔር ስራ አግዙኝ ብሏል ወይ ለጆሮ ይጠቅማል፣ ለጭንቅላት ይጠቅማል፣ ለወገብ ላጥንት ይጠቅማል እያሉ የሚሰጣት ይህ የሚዋጣውን እርጉዝ ሲሆኑ አልዋጠችም። ለምንድን ነው የምውጠው? እግዚአብሔር አጋዥ አይፈልግም። ጆሮ አይን ሲሰራ ማንም ያየው የለም። አልወጣም ብላ አልዋጣችም። በቃ ይሄ ነው እንግዲህ ይሄ ነው። አዎ በቃ አንተ ሁለት ልጅ አስወረደህ ኋላ ቅዱስ ገብርኤል እዚሁ ላይ እንዳለ በቃ አይኔ እያየ ተወለደ። አይኔ አይኔ እያየ ተወለደ። ከዛ ደግሞ ክርስትናውን ለሱ አይደለም ብላ ክርስትናውን እንዳሰጠ ደግሞ በሰዎች ላይ አደርኩ ደግሞ አልተ አልሆነ ምን ይሆን ነገር አይሆንም። በቃ ነገር ለማን ሰጠችው? ለቅዱስ ገብርኤል ለራሱ የራሱ ልጅ ነው። አዎ እና ምንም አጣው አይ ማይቻልም በቃ፣ ምንም ነገር ምንም ነገር እንዴ ነው ራእያችንን ያላያችሁ። ምንም ነገር ራእዩን የሚያጨልመው መስገድ ስትጀምር፣ መጸለይ ስትጀምር፣ መንበርከክ ስትጀምር፣ ከዛ በኋላ የሱን አይን ታጠፋና ያንተ አይን ይከፍ። በቃ ይኸው ዛሬ መጥቼ ተዋረድኩ እኮ ስንት ናችሁ ጠቅላለሁ ይሄ ይሄ ስታደርገኝ ምን አደርጋታለሁ?

እያወቀች እያወቀች ስጭ ነገርኩ እኮ ልጅቱ። በጎ ህሊና አላት። አስተሳሰቧ ይህ ትንኮል ምናምን አታውቅም። በቃ ፊት ለቤት ነው መትነግር አበቃ ጉዳይ ወዛ ብዙው ሰው ይልቀሰቀሳል እኮ እንዲ ዝም ብሎ። ወደ ጓዳችሁ ግቡ ስትሏቸው ጓዳ ይገቡና የሚቆረጥ ይፈልጋሉ፣ የሚወሰድ ይፈልጋሉ፣ ወዝ ይፈልጋሉ፣ እቃም ያነሳሉ መትተው ያስገባሉ። ተማሪው ጋር ስትሄዱ ደግሞ ደብተሩን ይወስዳሉ፣ ደም ቀብተው ይመልሳሉ። ዩኒቨርሲቲ ስትሄዱ ዩኒቨርሲቲውም ጋ ያለው ደግሞ እንደዚሁ ጭንቅላቱን በሚጽፎ ይወስዳሉ፣ የሚናገረውን ድምፁን ይወስዳሉ። ወደ መንፈሳዊ ስትሄዱ ደግሞ እዛም ደግሞ ድምፁን ይወስዳሉ። ቀዳሽ የነበረው አጉረምራሚ ይሆናል፣ ዶሩ ድምፃዊ የነበረው ዘፋኝ ይሆናል። ግራ ግብት ብት ብት ብት ብት

ዘመዴ እዚህ አገር አለ፣ ውጭ አገር አለ፣ እንዲህ አለኝ ብላ ብላ እያለ ነው አፍለው እሄዳለሁ። በቃ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲት አምላክ ስም፣ በወላዲት አምላክ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ነው በቅዱስ ገብርኤል ስም ቅዱስ ገብርኤል ስም ሲኦል ታስረናል ቶሎ ሰባት እውነታችን ላይ ሌላ አስተማሪ አለ ሌላ ከማልቀበል ብሩን ንገረኝ ሰባት ሺህ እኮ ነው የከፈልኩት ምን ለማድረግ እንደሱን ለማጥፋት ምን እንዲሆኑ እነሱ አይመጥንም፣ ቤቱ ለነሱ አይመጥንም። በቃ ድሆች ናቸው። ምን አባታቸው ቀኔ ጣላቸው እኮ ናቸው። እንደ ናቡቴ ማለት ነው። በመጽሐፈ ዜና መዋዕል ላይ ናቡቴ ብሬ፣ ርስትህ ለአንተ አይመጥንም አልአካብ ስለዚህ እኔ ወይን ልትከልበት፣ በዚህ ምትክ ሌላ ቦታ እሰጥሃለሁ፣ አንተ ደሃነህ በተጨማሪ ይሄ የወይን ቦታ ቤተ መንግስት አጠገብ ነው ያለው እና ይሄንን ልቀቅልኝ አለው። ናቡቴ የአባቶቼን ርስት ሰጥህ ዘንድ እግዚአብሔር ይሄን ያድርገው አለና እግዚአብሔርን ስም ጠራበት። እኔ የአባቶቼ ርስት ነው አለ። የአምና ጤፍ ነው የሚበሉት ርስት አላቸው። በዚህ ዓመት ይሄኔ እህሉ ያልቆ ነበር፣ ሸመታ ይገቡ ነበር። እድሜ ለአንተ በረከት በዛ። እኔ እኮ እግዚአብሔር አይደለሁም። ባንተ ላይ አድሮ ነው እንዴ? እንቀላለሁ እንደ ባንተ ላይ ያለው ያቆራጣ ነው እኮ ያዘኝ። መጀመሪያ እንዴ ያቆራጣ እኔ ብረን ከማልከበል እንዴ ሰውየውን ወክሎ ነው የሚናገረው። እዚህ ላይ ግራ እንዳንጋባ መታችሁ። እና አጋንንቱ አንድ ናቸው፣ በሀብቱም በገንዘቡም በይዞታውም አንድ ናቸው። ስለዚህ የሚቆጨው መተቱን የላከውን ሰው ወክሎ ነው የሚያወራለት። የወር ሂሳብ ሳትከፍል እኮ ነው የተማረችው። የወር ሂሳብ ሳልከፍል ትላለች፣ ተምራለች። ስለዚህ ታዘዛለሁ። ምንድን ነው የተማረችው? እንዲህ አንተን ትምህርት ነው ያስተማርካት። የወር ሂሳብ ሳልከፍል አዎ፣ ገንዘብ ሳልጠየቅ፣ በነጻ በነጻ። ሰውየው ላይ ነበር ምተኛው በፊት። እሱም ደግሞ አሁን በረታ ባሏ ነው። አዎ፣ ሰውየው ትለዋለህ እንዴ? ላርገው ታዲያ? የተከበርክ ባሏ በለ አረገዳይ በዚህ ማ ትንጣብኝ ኪዳን ብረት አስራ ስድስትን ገባች፣ እዛ ቆራጣ ቆራጣ ምንድን ነው? አራቱ እዛ ገብታ ነው የያዘችኝ። አራቱ ማለት ተክለ ሃይማኖት፣ እሱ ነው የያዘኝ መጀመሪያ። እንዴ ከርስት ይጫናል። እኔ ድራሹን አጠፋው ነበር። አምና ይሄን ጊዜ ሸመታ ገብተዋል። ዘንድሮ ግን ያምናውን እህል ይበላሉ በጎተራ ሙሉ። ምን አሳያ አንተ። እዚህ ቀናተኛ ምቀኛ እኮ ነኝ እኔ። በምቀኝነት እኮ ነው እንዲጠፉ ምፈልገው እንዴ ቤቱ እነሱን አይመጥንም እኮ። ምንድን ነው የሚለው? ቤቱ አይመጥንም ይላል። አዎ፣ እኔ ብዙ ጊዜ አይሰማኝም ነበረ። አየር አይል ነበር እኮ ቀደም ብሎ። ከዛ ሽጥ ሲሉኝ እንግዲህ እኔም ወልጅ አለሁ ሰርች ቤት በመሸጥ ብቻ ነው እንደ መሬት በመሸጥ ነው እንደ እግዚአብሔር ይሰጠኝ ጸጋያለ ሰራለሁ። ከዛ በኋላ ምን አልኩ? አልሸጥም አልኩ። ሽጥ ይሏሉ ሽጥ እኔ ነኝ አላኳቸው። እኔ ሽንት ቤት ሲቆፈር ሽንት ቤት ቆፍራለሁ። የዚህ ቤት ባለቤት ማን ነው ይሉኛል። ያ ይመጣሉ ይመጣሉ፣ አንተ ምን ሆነህ ዘበኛ ነህ? እሺ ሲሸጥ አንድ ሀምሳ ሺህ ብር ላንተ ሰጣለሁ፣ ከዛ በኋላ እንደዚህ እያደረግህ ትነግረኛለህ፣ ትርፍ ሰጣለሁ። ሽጥ ነው ሽጥ። እንዴት ሰው ሽጥ ይባላል? ይባላል፣ ይባላል። ያለ አቅም እንዴት ይኖራል? ምን አላቸው? በቀዳዳ ጫማ እየሄደ እኮ ነው የሰራው ቤቱ። እንዴ ይሄ ነው እንዴ ባለቤቱ? ይሄማ አይደለም ሌላ ነው። አዎ ዘመዱን ሁሉ አስተባብረን አትሸጡም እንዴ አትሸጡም ወይ ነው። አዎ አትሸጡም እንዴ። ያየ ስንት ዓመት ነው ከገባባት እንዴ? 17 ዓመት ለዋለ አዎ። ቁጭ ብላ ቁጭ ብዬ እቤት ውስጥ ሳና ክሳፋጅ ካሁን ካሁን ይሸጣሉ እያልኩ ከናስ ያጣላችሁ ነው። አዎ ያጣላል። ከሁለት ልጆች ናቸው እግዚአብሔር ውስጥ ያሉኝ እነሱ ከእሷ ጋር ይተባበሩና በቃ ሽጥ። እኔ አልሸጥም፣ እናንተ ሽጡ የምንበላው አላጣን፣ የምንጠጣው አላጣን። ሰው ደግሞ ይደናቀፋል፣ ይቸገራል። እና ይሄ ለዛ የሚያበቃን ስላልሆነ እባካችሁ ሽማግሌ ተቀመጠ በሉ። እንግዲህ ሽማግሌዎች እኔ የምሰራባት ቱልስ አለች፣ ያቺ ቱልስ ናት። በቃ ያቺን እ እወጣለሁ ልጆቹ እነሱ ሲል ለእነሱ ነው የሰራሁት፣ ለእነሱ ነው የደከምኩት። እናንተ እንደፈለጋችሁ አድርጉ ብዬ ቤቱን ግን አልሸጥም። እናንተ ሽጧል፣ የእናንተ ሀብት ነው። በሉ ሽጡ ብዬ እኔ ሽማግሌዎቹ ብድግ አሉ። በሉ በሽማግሌ ደረጃ ነው። ለዛው ሽማግሌ ደረጃ አልሸጥም በምትለው በንብረት ሌላ ገብቶ ሽጥ ሽጥ። ለምንድን ነው እኔ መሬት ሸጬ ክብር የምከብረው? ምን ማረፍ? ቤት ተሸጦ ምንድ የት ነው የምገባው? የት ነው ማረፊያው? ለጊዜው አንገት የማስገቢያ ለእናንተ ቀደም ብዬ የሰራሁት። ኔ ይህን ሰርቼ በላቤ በጉልበቴ ላድር እንጂ መሬት ሸጬ ልከብር አይደለም ብዬ ነው ክርክሩ። እግዚአብሔርም ስጋና ግባው ሰራው የገባው አንተ በምግብ ነው በልብስ ነው አይ ተልኬ ነው ያዛትና አሽጣት ነው አሽጣት ጠንቋል። በጠንቋል ነቁብህ አሁን ነቁብኝ። ይጸልያሉ እናትና ልጅ ገጠሙ፣ ገጠሙ። ድሮ ይተኛ ነበር በእግሩ ስገባ መንበርከክ ጀመረ። ሰሞኑን ምንድን ነው የሚታየው? የሆነ ነገር ውልብ ውልብ የሚል ነገር፣ ምንድን ነው ዞር ብዬ ሳይ ሰው የለም። እንዲህ በዚህ በኩል ምን አለፈ ብዬ ሰው ጠይቃለሁ። ከዛ በኋላ ወደ ውጭ ወጣ። ውጭ ደግሞ አንዳንድ ጊዜ ወደ ሽንቶ እንደዚህ ዞር ምናምን ነገር የሚል ነገር አለ። ይህ ነገር ምንድን ነው? የራሴም ልጅ ይመስለኛል። ሳይ ልጁ ተኝቷል። በዓይኔ ነው እንደዚህ ማየው። ምንም የሚታየው ነገር የለም፣ ግን ውልብታ ነው በቃ። እንደዚህ ሙሉ አካል ፊቱን ነው የማላየው። የቤተሰብ ልብስ ለብሶ ነው በቃ እዛ አካባቢ የሚቆመው። ውልብ ይላል፣ ውልብ ይላል። በቃ ዞር ስል ቶሎ ውልብ ይላል። እንደዛ በዓይኔ ነው ማየው። በውኔ ነው ጸሎት ብዙት እንትን አትልም ነበር። ከዚህ በፊት ቤተ ክርስቲያንም ራሱ አልሄድም ነበረ። እኔ ይሄ ጉባኤ ነው እኔ ቃለ እግዚአብሔር ወንጌል መስማት ከጀመርክ፣ እግዚአብሔር ምስጋና ይግባው እርሱን የመሰሉ አባት እንደዚህ አይነት አጥንት ሰርስሮ የሚገባ መንፈስን የሚሰብር ነገር ሲመጣ ከዛ በኋላ ቀስ ብዬ ወደ እንትኑ ለካ ይሄ እንደዚህ ማለ እንደ በማለት መጽሐፍ ቅዱስም ማንበብ ቤተክርስቲያንም ጠዋት ተነስቶ ካልተቻለ ኪዳን ቢያንስ ቢያንስ ብዙም ጸሎታ ላበዛም በትንሹችኑ እንግዲህ እግዚአብሔር እንደፈቀደ አድርግልኝ እያልኩኝ ያቺን ማለት ሲጀምር አሁን ትንሽ እየሰረገ መጣ ነገሩ ሁሉ እንጂ እኔ ቤተክርስቲያን ይሄ ጉባኤ ነው ወደ ቤተክርስቲያን ጋብዘ ለእኔ አጎቴ ነው። አጎትሽ ነው? አዎ፣ የአባቴ ወንድም ነው። እኔ ክብር ምስጋና የገባው የእሱ መመለስ እችነች መንገዱን የከፈተችው እዜሬ ስሽ መንገዱን ስላሳይሽን በርቺ። ይኸው እንግዲህ ይህማ አንድ ሌላ ነገር እስከ ነይ እግባ ትያችን ማዋዬሽ መውዳት እናቴ ማነች? አይ እንግዲህ ልትረብሸኝ ነው ልትረብሸኝ እን እኮ አንድ እንደ ሀረጉ አንድ አይደለም እኔ አይነት ጥላ ዝንጥ ያልኩ ዝንጥ ቅብርሬ ያልኩ ያሳደግኩ እንዳታገባ ትምህርቱ ዜሮ፣ ስራው ዜሮ፣ ትዳር ምናምን ዜሮ። በቀደም እኮ ሳቅንብህ ከውስጥ ሆነን አላገባችም እንዴ ብለን ስጠይቅ ተረት ተረት ተረት ተረትም ላባች ማግባት ቀላል ነው። እንደ አንተ ሰው ማግባት ቀላል ነው ወይ? እኔስ ብሬ ብሬ ብሬ እጥፍ ስልብ ከላይ የሚሰጣችሁ ኋላ አይደለ አባቶቻችሁ ምናምን የሚሰጧችሁ። በቃ ስልብ ሙጠጥ ውሰድ። ምኑ ነው መሰለበው? ቤት ብቻ መሰለህ የሚከራየው? እዚህም ያለው ታሪክ ይከራያል፣ እድል ይሰለባል። አንተ ገንዘብ ብቻ መሰለህ ገንዘብ? ተራ ከማህፀን ጋር ከወድ ጋር ምን አገናኘ? እንዴት ነው እንዴት ነው የት ነው መልካሙ መልካሙ ነገር የሚወጣው? እሷ ከዚህ አይደል ያወጣችሁ? ያቺ ማ የኔ ጠላቴ የ21

ነው እንጂ እበጎ ምና አንተ የምትለው ይ እንኳን ምእመናኑ የኛ አባቶች አሁን አያግዙም። መናፍስት ግን ለማጥቃት ይተጋገዛል። አይነ ጥላ ቡዳን ለመሳብ፣ አይነ ጥላ ዛርን ለመሳብ፣ አይነ ጥላ ውቃቢን ለመሳብ እና ልክፍትን ለመሳብ ይተጋገዛሉ። እኛ ክርስቲያኖቹ ግን አይን ሽላፈር አይን ህላፈር ነው ምንባባለው